ጤና ጥልን የአሻም ተከታታዮች ለዛሬ ለተሰኞ ሰኔ 23 ቀን 2017 ዓ ምት ያሰናዳናቸውን የአሻም ሰባት ዜናዎች የሚያልፍበት ሰዓት ላይ ደርስናል። ተረኛ ሳላፊው ብርሃን ሸቲ ነኝ። አስቀድሜ ርዕሰ ጉዳዮችን ጠቁማቸው፣ የ12ተኛ ክፍል ሀገር አቀፍ ፈተና በዛሬው ዕለት መሰጠት ጀመረ። አረምን በኃይል አማራጭነት መጠቀም እንደሚገባ ተገለጸ። ለሀገራዊ የምርምርና ኢኖቬሽን ሥራዎች ስኬት የሕግ ማዕቀፎች ቁልፍ ሚና አላቸው ተባለ። የ12ተኛ ክፍል ሀገር አቀፍ ፈተና በዛሬው ዕለት መሰጠት ጀመረ ጀምረ የመጀመሪያው ዙር 12ተኛ ክፍል ሀገር አቀፍ ፈተና በመላ ሀገሪቱ መሰጠት ጀምረዋል። በዛሬው ዕለት በሁሉም የመፈተኛ ጣቢያዎች ለተፈጥሮ ሳይንስ ተማሪዎች ነው ፈተናው መሰጠት የተጀመረው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር ነጋሽ ዋጌሾ የ2017 ትምህርት ዘመን የ12ኛ ክፍል ማጠቃለያ ፈተናን በቦንጋ ዩኒቨርሲቲ ተገኝቶ አስጀምረዋል። በሀገር አቀፍ ደረጃ የ2017 ዓ ምት የ12ኛ ክፍል ማጠናቂያ ፈተና ከ600 ሺህ በላይ ተማሪዎች ይወስዳሉ ተብሏል። በአዲስ አበባ 51259 ተማሪዎች በተፈጥሮ ሳይንስና በማህበራዊ ሳይንስ በሁለት ዙር በበይነ መረብና በወረቀት ይፈተናሉ የተባለው ፈተናው ለተፈጥሮ ሳይንስና ለማህበራዊ ሳይንስ ተፈታኞች በወረቀትና በበይነ መረብ ከሰኔ 23 ቀን 2017 እስከ ሐምሌ 8 ቀን 2017 ዓ.ም ድረስ በፈተና መስጫ ማዕከላት ይሰጣል ተብሏል። በተያያዘ መረጃ በትምህርት ሚኒስቴር ሙሉ ወጪ የሚሸፈን 537 ሚሊዮን ብር ፈጃ የተባለው የሁለተኛ ደረጃ ትምህርት ቤት ግንባታ በዛሬው እለት ተጀምሯል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምዕራብ ኦሞ ዞን ጀሙ ከተማ ትምህርት ሚኒስቴር የሚያስገነባው ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ መጀመሩ ተገልጿል። የትምህርት ቤቱን ግንባታ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ፣ አማካሪ ሚኒስትር ዴታው ፕሮፌሰር ክንዴ ገብረ ሕይወት እንዲሁም የክልሉ ከፍተኛ አመራሮች በተገኙበት መጀመሩን ከትምህርት ሚኒስቴር ያገኘነው መረጃ ያመለክታል። አረምን በኃይል አማራጭነት መጠቀም እንደሚገባ ተገለጸ። በፕሮስፒስ ጁሊ ፍሎራ አረምን በኃይል አማራጭነት መጠቀምን አስመልክቶ በተካሄደው የልምድ ልውውጥ መድረክ የሳተፉት የድሬዳዋ ከተማ አስተዳደር ምክትል ከንቲባ ሀርቢ ቡህ የሲሜንቶ ፋብሪካዎች በናሽናል ሲሜንቶ ፋብሪካ የተጀመረውን የባዮ ማሳ አጠቃቀም በስፋት መጠቀም ከቻሉ የውጭ ምንዛሪ ጥረትን በከፍተኛ ደረጃ ማስቀረት ይቻላል ሲሉ ተናግረዋል። ሀርቢ በድሬዳዋ ከተማ አስተዳደር ከተማዋን የአምራች ኢንዱስትሪ ቱሪዝም ማዕከል ለማድረግ ታስቡ ይትራ እንደሆነና በከተማ አስተዳደሩ ስር ያሉ አምራች ኢንዱስትሪዎች የማምረት አቅም 61.8 በመቶ መድረሱን ተናግረዋል። የከተማ አስተዳደሩ ምክትል ከንቲባ ከለውም ከተኪ ምርት አንጻር በከተማ አስተዳደሩ ስር ያሉ 69 ፋብሪካዎች ሀገር በቀል ምርቶችን በግብዓትነት እየተጠቀሙ እንዳለና 9 ፋብሪካዎችም የኤክስፖርት ስራ መጀመራቸውን አስታውቀዋል። መረጃው የኢንዱስትሪ ሚኒስቴር ነው። ለሀገራዊ የምርምርና ኢኖቬሽን ስራዎች ስኬት የግማ አቀፎች ቁልፍ ሚና አላቸው ተባለ። የኢኖቬሽንና ቴክኖሎጂ ሚኒስቴር አመራሮች፣ የህዝብ ተወካዮች ምክር ቤት አባላት፣ ተመራማሪዎች፣ የፈጠራ ባለሙያዎችና የተለያዩ ተቋማት ተወካዮች የተሳተፉበት የምርምርና ኢኖቬሽን አውደ ጥናት ሰኔ 22 ቀን 2017 ዓ.ም ተካሂደዋል። የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ለሀገራዊ ምርምርና የኢኖቬሽን ስራዎች ስኬት የግማ አቀፎች ቁልፍ ሚና አላቸው ብለዋል። አክለው ሚኒስትሩ ኢትዮጵያ በምርምር በፈጠራ ስራው ላይ የምታደርገውን ጥረቶች ለማሳካት ምቹ ስነ ምህዳር ግንባታው ለታለመው ግብ መሰረት ነው ብለዋል። የሀገራችን የምርምር ስራዎች በሼልፍ ላይ የሚቀመጡበት ስርዓት ሳይሆን የማህበረሰቡን ችግር ለመፍታት የሚውሉበት እድል ተፈጥሯል ያሉት ሚኒስትሩ የምሁራን የጥናትና ምርምር ስራዎች መሬት ላይ ወደው የዜጎችን ሕይወት መቀየር እንዲችል የሁሉም ተቋማት ትብብር ወሳኝ ሚና እንዳለው መገለጹን አሻም ከኢኖቬሽንና ቴክኖሎጂ ሚኒስቴር ያገኘችው መረጃ ያመላክታል። የጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ በኢትዮጵያ እያደረገ ያለውን የልማት ትብብር አጠናክሮ እንደሚቀጥል አስታወቀ። ጃይካ ከኢትዮጵያ ጋር ለዘመናት የዘለቀ የልማት ትብብር እንዳለው የገለጸውት በኢትዮጵያ የጃይካ ተወካይ ኪንሶኬ ኢሾማ በኢትዮጵያ እየተከናወኑ ያሉ የልማት ስራዎች በርካታ ለውጦች እንዳመጡ መመልከታቸውን ጠቅሰዋል። ጃይካ በግብርናና ገጠር ልማት፣ በመሰረተ ልማት፣ በኢንዱስትሪያላይዜሽንና በትምህርት ከኢትዮጵያ ጋር በትብብር እየሰራ ይገኛል ብለዋል። የገበያ ተኮር ግብርና፣ የሩዝ ምርታማነትና የውሃ ዘርፍ ልማትም ጃይካ ከኢትዮጵያ ጋር በትብብር ከሚሰራባቸው የትብብር መስኮች መሆናቸውን ጠቁመዋል። ጃይካ የአቅም ግንባታ ስልጠናዎችና ሌሎች ዘርፎች ላይ በትብብር እየሰራ መሆኑና እያደረገ ያለውን የልማት ትብብር አጠናክሮ እንደሚቀጥል ተናግረዋል። በኢትዮጵያ እየተከናወኑ ያሉ የልማት ስራዎች ለውጥ እያስመዘገቡ መሆኑን መመልከታቸውን ጠቅሰ በአዲስ አበባና በሌሎች ከተሞች የተከናወኑ የልማት ስራዎች የስኬት ማሳያ መሆናቸውን ገልጸዋል። በመላ ሀገሪቱ መሰል የልማት ስራዎች ለማጠናከር እየተሰራ ያለውን ስራ ጃይካ እንደሚደግፍም ተወካሪ ጠልጠዋል። የዛሬ ለተሰኘው ሰኔ 23 ቀን 2017 ዓ ም የአሻም ሰባት ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ስለምብራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ ሳላፊውን የብራንሸት የነበርኩ በቀጣይ የአሻም መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን።